ኖ፣ ምች ይመታሃል ብዬ ነውምሽ። ደህና ደህና፣ እየበላሽ ነው። ጠጣሽ ውሃ ምን ነበረ ቢባል ይ ነው እንኩላ ብቻ ነው የሚችለው። ልጁ ግን

ከዛ በኋላ ብቻ ጥሩ ነው እና እንዳልኳቸው፣ ምች እንዳይመታችሁ ጋይዝ፣ እግዚአብሔርን በጣም ብቻ በደንብ አጉርሳት። ዩኖ እና አንተ እያጎረስክ በኋላ እንደዚህ አድርግ አጉርሳት፣ አለ በእጅ እና ከስታ ባያት ወየውልክ። ቶርናመንት የንትኑ የጀርመኑ ማርያምን ኑ ሜይ ቢ አንቺ ቤት እየፈለግኩኝ ቤት አግኝቻለሁ። ኧረ የቤቱን ነገር አታስብ አንተ ቤቱን አግኝ እንጂ ሪሜምበር እንትን እየጻፍኩ ነበረ። አንዷ እንቁላል ምን እንገዛለን ያለችው ጫማ ገዛለው። እቃ የኪችን የኔ ነው እንደዚህ ምናምን፣ እያንዳንዳቸው እመጣላችኋለሁ፣ እዚህ ጋር መጥቼ እጽፋለሁ አሉ። የጻፉ ያሉትን ስለ ጻፉ በስም እየጠራ ስማችሁን ደግሞ እንዳትቀይሩ፣ አምገነ ካምፎ እዩ ልናት አለ። እንዲ እያንዳንዶች ኖት ፎጌት እኔ በደንብ አድርጌ ነው የማስታውሰው። አይ ሪሜምበር

በቃቸው አታውሩ። ብዙ እንትን ይላል። ማታ ያገናኘን ህዝቢ። ወይ እኔ ማታ እኮ አትገቡም፣ ከአንድ ሳምንት በኋላ ነው ምናምን ብያቸው ነበር። በቃ ቻው ጋይዝ ሰምታቸዋል። በኋላ ማታ ላይ ይገባሉ እና ተዘጋጁ

እ ኖ ምች ይመታል ብዬ ነው። ምች ምታሽ እየበላሽ ነው። ጠጣሽዋ? በጣም ኢምፖርታንት ኢት ቬሪ ዌል ምን ነበረ ቢባል አሁን ላይ ማላገጥ ነው። እንቁላል ብቻ ነው የሚችለው ልጁ ግን፣ ኢኖ ኤግ ብቻ በላሻል